ሰላም እንዴት ናችሁ? ወደ ታሪክ ዩቲዩብ ቻናል ተከታታዮቼ፣ ዛሬ እንግዲህ ሰኔ 12 የሰኔ ሚካኤል የቅዱስ ሚካኤል ዓመታዊ በዓሉ ነው። ከዛ በተጨማሪ ደግሞ ካህን ወንጉስ ቅዱስ ላሊበላ ሰኔ 12 ቀን በ1197 ዓ.ም ተመረጠ። በተወለደ በ97 ዓመቱ በነገሰ በ40 ዓመቱ ይህችን ዓለም ከስጋ ተሰናብቷታል፣ በስጋ ተሰናብቷታል። በእረፍቱም ጊዜ ታላቁ አውነ ገብረ መንፈስ ቅዱስ ገንዘው እንደቀበሩት ይነገራል። አቡነ ገብረ መንፈስ ቅዱስ ከግብጽ ወደ ኢትዮጵያ መጥተው የዝቋላ ገዳምን የመሰረቱት በንጉስ ላሊበላ ዘመነ መንግስት ነው። ከዚህም ጋር በተያያዘ ጻድቁ አቡነ ገብረ መንፈስ ቅዱስ ከግብጽ እንደመጡ ንጉስ ላሊበላ እንዲጎበኙ ወደ ላስታ መሄዳቸው፣ ንጉሱን በእርሳቸው ጉብኝት ተደስቶ እዛው አካባቢ ቦታ ተሰጥቷቸው እንዲቀመጡ እንደጠየቃቸው ይናገራል። ሆኖም ግን ጻድቁ የተፈቀደልኝ ቦታ ይህ ሳይሆን ዝቋላ ነው በማለታቸው፣ ንጉሱ እዛው ድረስ ሊሸኛቸው ተከትሏቸው እንደሄደና ሲመለስ ደግሞ እግረ መንገዱን አዳዲ ማርያምን ሊያንጽ እንደቻለ ይነገራል። የቅዱስ ላሊበላ መቃብር የሚገኘው ወራቱ ባነጸው በቤተ ጎለጎታ ቤተ ክርስቲያን ውስጥ ነው። የቅዱስ ላሊበላ እንግዲህ እረፍቱን ምክንያት በማድረግ የሰኔ ሚካኤል ዕለት ብዙ ህዝብ በተሰበሰበበት በደብረ ሮሃ ታላቅ በዓል ይደረጋል። በመጽሐፍ ገሉ ቅዱስ ሚካኤል ንጉስ ላሊበላን ንግስት መስቀል ክብራን ይረዳቸው እንደነበር በስፋት ተዘግቦ ይገኛል።